ሀገር ይገኛለሁ። በጣም ብዙ ሰው ነው። ትርጉሙን ታውቃለህ? እግዚአብሔርን በእንግሊዘኛ ትርጉም ላይ ነው፣ ጉግል አርጌው። እግዚአብሔር አምላክ ነው ማለት ነው እግዚአብሔር

ይህንን ፖድካስት የሚሆ ሴቶች ካሉ እንደማልጨርስ ፕላሲቲ ነው አንድ ያረፈ ጓደኛ አለ የሆነ ቀን ተነስቶ ኦኬ ስሙን ወይም ታውጭዋለሽ የሆነ ቀን ተነስቶ ሊሸና ሲል እምቢ ያለውማ ወጣት ስሚኛው ጓደኛ ተመሳሳይ ነገር አብረን የምንውል ከታመመ ሽንቱን መሽናት አልቻለም ገብቶሃል አልቻለም ምንም መቆጣጠር አልቻልም። ታከመ ታከመ አልሆነ። የቤት አንድ ልጅ ነው ምናምን ሞተ። ሽንት መሽናት ቢግ ዲል ነው ማለት ገባ። ስለዚህ ስለ ሽንት ላይ ስልጣን የለህም። ስለዚህ ብዙ ነገሮች ላይ ስልጣን ላይኖር ይችላል። አትሞክር ማለት ግን ታገል፣ ያቅመን ሞክር። ግን በዚህ ልክ ሰሪ እንዳለህ ያሳያል። ስለዚህ ኦቨር ስትረስ ማድረግ ምናምን፣ ሁሉም በጊዜው ይመጣል። አሁን መርዳት ራሱ እኮ መርዳት ራሱ እኮ ከባድ እየሆነ መርዳት፣ ሰው መርዳት በፊት ዳቦ እና ጠላ ይዘህ ነው ሲማርታስ እግዚአብሔር፣ ከዛ ምን አርጅ ከብሎች መጡ፣ በሬ ነው የሚያርዱት ላይ ላይ

አሁን ዛሬ ነው የተጎዳችው። ፋሚሊ እንደገባው ፍሬንች የሚባል ትምህርት አለ። ሼባ ናቸው የሚያስተምሩን። ኬት ኬት አመጣዋለሁ። ፍሬንች ምንድን ነው ፍሬንች? ጊዜ እራሱ አላውቅም። ወፍ ከዛ እያወራው እያዩኝ ነው፣ እያወራው እያዩኝ ነው። እዛ ጋ ዝም በሉ፣ እዛ ጋ ዝም በሉ ይላሉ የሆነ ሰዓት ላይ ዞር ብዬ ሁለት ደቂቃ አልሰማኋቸውም። አም ጀስት ኩሪየስ አላ ከባዶ ተነስተ እያወሩ ነው ያቋረጥኳቸው፣ እጄን አውጥቼ እሺ ምናምን። ፍሬንቾች የራሳቸው ፓንክቹዌሽን ማርክ አላቸው። እንዲ ደደብ ቆርቆሮ ጣሳ ነው ታ አንዳንድ ሰው እንዲጠየ አሁን እኔ እንድጠይቅ ተፈቅዶልኛል አላደግኩ መጠየቅ ራሱ ረብሻ ይሆናል። ዘጠነኛ ክፍል ደግሞ አዲስ ማስ አስተማሪ ተቀጠ ዘጠኝ ወራስ ከዛ እንዴት ነው የግል ትምህርት ቤት የተቀጠረው እና የሆነ ባይዝድ ሆኗል። የግል ትምህርት ቤት ተማሪዎች ምናምን የሚል ኮሽታ ውስጥ ነው ያለው። ከዛ አብሶሉት ቫሊዩ ምናምን ምናምን እያለ እየተከታተልኩ ማት ይቸግረኛል፣ እና ማት ስለመረዳት እየተፋለጥኩ የሆነ ነገሮች እጠብ እያሉልኝ ምናምን። ከዛ ጥያቄ ምናምን ጥያቄ እንጂ እና እሱ ምንድን ነው እያሰበ ያለው እየፈተኑኝ ነው ኦኬ እየፈተኑ ነው ብሎ ነው የሚያስበው። ላይ የመጀመሪያው ጊዜ ስለሆነ ጥያቄ አለ። ምንድን ነው ጥያቄ? አይ አብሶሉት ቫሊዩ ውስጥ ፖዚቲቭ ቁጥርን ማስገባት ምን ጥቅም ነው? ፖዚቲቭ ቁጥር ከመጣልን ለምንድን ነው አብሶሉት ቫሊዩ ውስጥ የምናስገባት? ጠይቀሽ ሞትል። ደንቆሮ ደደም፣ ምን አረኩናል። ልማራ እንደ መጣሁት ነው

እኔም ተፈተኛ እኮ እንደ ማህበረሰብ ለእንቁላል የተለየ ቦታ እንሰጣለን፣ ስፔሻል ብለን። ለምንድን ነው ጥብስም ስፔሻል የሆነው? ይለቅ እንትን እኮ ጸብጫሪ ነው እንቁላሉ። በጃማ ስበላ አቤልና ሰለሞን ሁሉ እንደ ሊያዙ ነበር የሚደርሱ እንዴ፣ ሚያነሳው አሁን ሰለሞን ያልኩህ እሱን ነው። ብዙ አገልግል ነው የተሰራውና ለወንዶ ሹራ ከዛ ስገባ አገኛለሁ። እና በጣም ከዛ አሁንም ስገባ ይደርሳል እጄ። ከዛ ሶስተኛው ላይ አሚር ነው ያሰራው። የቀረቀረበትን ቦታ ባለሽ ሙሉኑ ጦጡ አንቺ ደግሞ እጅሽ ረጅም ነው። አዎ። እንትን ቀበሌ ይሰዋል። ከዛ አይጠቅምም። ስምንት ያክፍል ጠጥቶት ባይ ስምንት ያክፍል በግ ገዝተን በግ ማለት ዳኒ ነው። ሮስት ማድረግ የጀመርኩት እኔ አይደለም። አይ ወዝ አጎስት ራይተር ፎር ለሆነ ቲክቶከር ኦኬ። እና ዳኒ ብፌ በግምት ነው የሚያነሳው። እንዴ ኤንቬሎፕ ሰሞ ዳኒ ብፌ በግምት ነው የሚያነሳው። ይሄን ያሮስት ላይ ብለሽዋል አይደል ያኛው ላይ አላልሽ? ምን? ያ የሻንጣው አላል ኦኬ እንዴት አየሹ ግን ከጠላጨ በኋላ እንደዚህ ያቅርቡ። እንትና ቻርሊ ቻርሊ እንደ ቻክሌት ፋክትሪ ሚል ፊልም ታውቃላቸው

የሆነ የንትን ቫይብ አለሁ ይሄ የማስጨፈር አይነት በቃ እንትን አላችሁ በቃ ኦፊሻል ሆነ። የአንቺ እንትን ነፍስ አታጥፋ ነፍስ እያጠፋ